ማኪንግ መጽሐፍ ነው። እስቲ ላይክ የገባችሁ ሰዎች ላይክ እያደረጋችሁ ላይክ ምን ልቀይ? እሺ ተስማማ ተስማማች። እንዴት ናችሁ? ስራ ከመፈታው ይሄ ሰው በጣም በጣም ከትላንትና ማታ ጀምሮ